ጤና ይስጥልን። ለሰዓቱ እና ለዕለቱ የተዘጋጀውን መረጃ ይዘንላችሁ አቅርበናል። ከዚህ ቀጥሎ በዝርዝር እናቀርብላችኋለን። እስከ መጨረሻው እንድትከታተሉን ተጋብዛችኋል። ሰብስክራይብ፣ ላይክ፣ ሼር ማድረግን አስተያየት መስጠትን እንዳትሰነኩ እንጠይቃችኋለን። ወደ መረጃዎቹ እናልፋለን። የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ከአዲስ አበባ የግብር አሰባስብና የገቢዎች አገልግሎት አሰጣጥ ጋር የተያያዙ ቅሬታዎችን ከፊታችን ሐሙስ ጀምሮ በሳምንት አንድ ቀን መመልከት የሚጀምር መሆኑን ገልጿል። ጽህፈት ቤቱ ከገቢዎች አገልግሎት ጋር በተያያዘ ለሚኖር ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽህፈት ቤት ስር መዋቀሩን አሳውቋል። አዲስ በተዋቀረው የቅሬታ አፈታት መዋቅር የሚቀርቡለትን ቅሬታዎች እንደሚመለከት ጽሕፈት ቤቱ የገለጸ ሲሆን በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት ግን እንደተጠበቀ መሆኑን አስታውሷል። ነገር ግን በገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት ያልረካ ግብር ከፋይ ማንኛውንም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባር እና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥ እና ተጣርቶ ምላሽ የሚሰጥበትን አሰራር ከንቲባ ጽፈት ቤት ዘርግቷል ብሏል። የአዲስ አበባ ከተማ አስተዳደር በከንቲባ ጽፈት ቤት በሚስጥር ጥቆማ የሚሰጥበትን ነፃ የጥሪ ማዕከል 9977 የሚስጥር ሳጥንን ጨምሮ በተጨማሪ ቅሬታውን በአካል ለበላይ አመራር ማቅረብ የሚችልበትን አሰራር የፊታችን ሐሙስ ጀምሮ ወደ ተግባር ይገባል ነው ያለው። የከንቲባ ጽፈት ቤት ከመጪው ሐሙስ ኅዳር 25 ሁለት ሺ አስራ ስምንት ዓ ም ጀምሮ ጠዋት ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያያዘን ቅሬታ አመራሩ ተቀብሎ የሚስተናገድ መሆኑን በመጥቀስ በከንቲባ ጽፈት ቤት ተጨባጭ ቅሬታ ያላቸው ግብር ከፋዮች ቅሬታቸውን ማቅረብ የሚችሉ መሆኑን አሳውቋል። ትምህርት ሚኒስቴር በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ ተመርቀው የመምህርነት ሙያን መቀላቀል ለሚፈልጉ የአንድ ዓመት ስልጠና ሊሰጥ መሆኑን አሳውቋል። ስልጠናው አዲስ አበባ ዩኒቨርሲቲን ጨምሮ በተመረጡ አምስት ዩኒቨርስቲዎች ይሰጣል ነው የተባለው። በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ የተመረቁ እና በሁለተኛ ደረጃ ትምህርት ቤቶች በሚሰጡ የትምህርት አይነቶች እና ተዛማጅነት ባላቸው የትምህርት መስኮች በመምህርነት ሙያ መሰልጠን የሚፈልጉ ሁሉ ስልጠናውን መውሰድ እንደሚችሉ ተገልጿል። ምዝገባው ከቀናት በፊት የተጀመረ ሲሆን ከአራት ቀናት በኋላ ያበቃል። አማራና ትግራይ ክልሎች በሚወዛገቡባቸው የራያ ወረዳዎች እገታ፣ ዝርፊያ፣ ግድያና የግዳጅ ምልመላ መበራከቱን ዋዜማ ካሰባሰበችው መረጃ ተረድታለች። እገታ፣ ዝርፊያውና ግድያው ማንነትንና የፖለቲካ አመለካከትን ጭምር መሠረት ያደረገ እንደሆነ ምንጮች ተናግረዋል። በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላትና በተወሰነ ደረጃ የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖች እንደሚሳተፉ ተሰምተዋል። በአላማጣ ከተማ ባለፈው ሳምንት ብቻ ሁለት ወጣቶች በተከታታይ ተገድለዋል። ቀሲስ ናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተ ክርስቲያን አስተዳዳሪ ኅዳር 18 ከኮረም ከተማ በምሽት በታጣቂዎች ታፍነው እንደተወሰዱና ታጣቂዎች እኚሁን የሃይማኖት አባትና ሌሎች ታጋች ወጣቶችን ለመልቀቅ እስከ አንድ ሚሊዮን ብር እንደሚጠይቁ ምንጮች ገልጠዋል። ከአንድ ዓመት በፊት እንደ አዲስ የተቋቋመው የራያ አገረ ስብከት ሂሳብ ሹም መምህር ሀረገ ወይን አያሌው፣ የቅልሻ ደብረ ሰላም ሰላም መድኃኒዓለም ቤተ ክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ከሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መሪጌታ የማነ ብርሃን ታፈሰም ባለፈው አንድ ወር ውስጥ እንደታገቱ ምንጮች አስረድተዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም፣ የዓለም ጤና ድርጅት በኢትዮጵያ መንግስት ጥያቄ ለጤና ሚኒስቴር ለማርበርግ በሽታ ተጨማሪ የምርመራ መሳሪያዎችን እና ለጤና ባለሙያዎች መከላከያ ቁሳቁሶችን መላኩን በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ዶክተር ቴዎድሮስ፣ ድርጅቱ የጤና ባለሙያዎች በደቡብ ኢትዮጵያ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸውን ሰዎች ተከታትለው ማግኘት እንዲችሉ ድጋፍ የሚሰጡ ተጨማሪ ባለሙያዎች ማሰማራቱንም ገልጸዋል። ዶክተር ቴድሮስ ባለፈው ቅዳሜና እሁድ ከዓለም ጤና ድርጅት የአጣዳፊ ምላሽ አሰጣጥ ስልጠና የወሰዱ ባለሙያዎችን ጨምሮ ሁለት ቡድኖች ወደ ሐዋሳና ጂንካ ተሰማርተዋል ብለዋል። የዓለም ጤና ድርጅት ኢትዮጵያ ወረርሽኙን በቁጥጥር ስር እስክታውል ድረስ ድጋፍ ማድረግ እንደሚቀጥልም ዶክተር ቴድሮስ አረጋግጠዋል። በደቡብ ኦሞ ዞን የዳሰነች ወረዳ አስተዳደር የበሽታውን ስርጭት ለመቆጣጠር ለሀያ አንድ ቀናት የህዝብ ማመላለሻ ትራንስፖርት እንቅስቃሴ እንዲቆም ና ምሽት ቤቶችን ጨምሮ መዝናኛ ቦታዎች ላልተወሰነ ጊዜ እንዲዘጉ መመሪያ አስተላልፏል እስካሁን በበሽታው ከተያዙ አስራ ሁለት ሰዎች መካከል ስምንቱ ህይወታቸው አልፏል በትግራይ ክልል በኤችአይቪ የተያዙ ሰዎች አሀዝ ከጦርነቱ በፊት ከነበረበት በአሁኑ ወቅት በሶስት በመቶ ጨምሮ መገኘቱን የክልሉ ጤና ቢሮ ባወጣው ሪፖርት አመለከተ። በክልሉ በኤችአይቪ የተያዙ ሰዎች ቁጥር በሶስት በመቶ ጨምሮ የተገኘው ከጥቅምት 2017 አመተ ምረት እስከ መስከረም 2018 አመተ ምረት ባሉት ጊዜያት በተደረጉ ምርመራዎች መሆኑን ቢሮው በሪፖርቱ ገልጧል። በቫይረሱ ከተያዙት ሰዎች መካከል ባለትዳሮች ከፍተኛውን ቁጥር የያዙ ሲሆን፣ ፍቺ የፈጸሙ ሰዎች በሁለተኛ ደረጃ ላይ እንደሚገኙ ሪፖርቱ ጠቅሷል። በቢሮው የሁሉን አቀፍ ኤች አይ ቪ መከላከያና መቆጣጠሪያ ዘርፍ ዳይሬክተር ዶክተር ፍስሃ የማነ ከጦርነቱ በፊት በክልሉ ውስጥ በቫይረሱ የተያዙ ሰዎች ምጣኔ አንድ ነጥብ አራት ሶስት በመቶ እንደነበርና በአሁኑ ወቅት ግን በሶስት በመቶ መጨመሩን ለክልሉ ቴሌቪዥን በሰጡት ቃል ተናግረዋል። ከቫይረሱ ተጠቂዎች መካከል ከፍተኛውን ድርሻ የሚይዙት የቀን ሠራተኞችና አርሶ አደሮች ናቸው ተብሏል። ሕወሓት ፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል በማለት አዲስ ባስተላለፈው መልእክት ከሷል። ሕወሓት ፌዴራል መንግስቱ የመንግስት ሠራተኞች ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሀዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል በማለትም ወቅሷል። ሆኖም የጥፋት ኃይሎችን እቅድ የትግራይን ህዝብና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ሕወሓት ገልጧል። ሕወሓት በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ዘመቻ በፕሪቶሪያው የግጭት ማቆም ስምምነት በኋላም እንደቀጠለ ይገኛል ብሏል። ኢትዮጵያ አልጄሪያ ባስተናገደችው የአውሮፓውያን ቅኝ አገዛዝ በአፍሪካ ላይ ባሳደረው ተጽዕኖ ዙሪያ ላይ የመከረ በሚገኘው የሁለት ቀናት ዓለም አቀፍ ኮንፈረንስ ላይ በመሳተፍ ላይ ናት። በኮንፈረንሱ ላይ ኢትዮጵያን የወከሉት፣ በአፍሪካ ሕብረት የኢትዮጵያ ቋሚ መልዕክተኛ አምባሳደር ሂሩት ዘመነ ናቸው። ትናንት የተጀመረው ዛሬ የሚጠናቀቀው ኮንፈረንስ፣ ቅኝ ገዢዎች በአፍሪካውያን የአፍሪካ ዝርያ ባላቸው ሕዝቦች ላይ ባደረሷቸው ሰብዓዊ፣ ማኅበራዊ፣ ባህላዊ፣ ኢኮኖሚያዊ እና ፖለቲካዊ ወንጀሎች ለወንጀሎቹ ካሳ እና ፍትህ በማስገኘት እንዲሁም ቅኝ አገዛዝን በወንጀል በመፈረጅ ዙሪያ ተወያይተዋል። የአልጀሪያው የውጭ ጉዳይ ሚኒስትር አህመድ አታፍ በአፍሪካ ላይ ቅኝ ገዢዎች የፈጸሙባት ወንጀሎች ይፋዊ እውቅና እንዲያገኙ የመጠየቅ መብት አላት በማለት በኮንፈረንሱ መክፈቻ ላይ ተናግረዋል። በኮንፈረንሱ ላይ በካሪቢያን ሀገራት የተውጣጡ የመንግስታት ተወካዮችና ምሁራን ጭምር በመሳተፍ ላይ ናቸው። ኮንፈረንሱ ለቅኝ አገዛዝ ወንጀል ካሳ ለማስከፈል የሚሰሩ አፍሪካዊ ተቋማትን እንደሚያቋቁምና የአቋም መግለጫ እንደሚያወጣ ይጠበቃል። በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛአ ወረዳ ከጸረ ተባይ መድኃኒት ጋር የተጫነ በርካታ ለስላሳ መጠጥና የቅመማ ቅመም ምርት በቁጥጥር ስር መዋሉን ፖሊስ አስታውቋል። የአብቹ ወረዳ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር ጋዲሳ አደሬ ለብስራት ሬዲዮ እንደገለጹት፣ የሰሌዳ ቁጥር ኤ 3154 9 ኢቲ የሆነ የጭነት ተሽከርካሪ ከአዲስ አበባ ወደ ደቡብ ወሎ ከለላ ከተማ የተለያዩ የለስላሳና የቅመማ ቅመም ምርቶች ጋር የጸረ ተባይ ማጥፊያ መድኃኒት ጋር ጭኖ ሲጓዝ መንዲዳ ከተማ በተደረገ የኬላ ፍተሻ በቁጥጥር ስር ሊውል ችሏል። ተሽከርካሪው በርካታ የጁስና የለስላሳ መጠጦች ለምግብነት ማጣፈጫ የሚውሉ እንደ ዝንጅብል፣ ኮረሪማ፣ ጥቁር አዝሙድ እንዲሁም የሻይ ቅመሞችን ከምግብ እና መጠጥ ምርቶች ጋር ሊጓጓዙ የማይፈቀድላቸውን የጸረ ተባይ መድኃኒት በአንድ ላይ በመጫን ሲጓዝ በመገኘቱ እንደሆነ ገልጸዋል። መድኃኒቱ አይጦችን በፍጥነት የሚገድል እና ለጤና አደገኛ የሆነ ወዲያው ሊገድል የሚችል እንደሆነ ከኢትዮጵያ የምግብ እና መድኃኒት ቁጥጥር ባለስልጣን የተገኘው ማስረጃ አረጋግጧል። አሽከርካሪውም ሆነ የንብረቱ ባለቤት የሰው ልጅ ጤና ላይ ጉዳት ሊያደርስ የሚችል መርዛማ መድኃኒት ከምግብና መጠጥ ምርቶች ጋር አብሮ ሲያጓጉዙ በመገኘታቸው በፖሊስ ምርመራቸው ተጠናቆ ለሚመለከተው የፍትህ አካል ይላካል ሲሉ ኢንስፔክተር ጋዲሳ አደሬ ጨምሮው ተናግረዋል። ኃላፊነታቸውን በመጠቀም ከዝግ አካውንት ላይ ከአንድ ሚሊዮን ብር በላይ ወጪ ያደረጉ የባንክ ሰራተኞች በእስራት ተቀጡ። በቦረና ዞን ፖሊስ ወንጀል ምርመራ ክፍል መግለጫ እንዳመለከተው አንደኛ ገልገሎ ቀንጨሮ፣ ሁለተኛ አብዲሳ ከበደ፣ ሶስተኛ ጉቱ ንጋቱ፣ አራተኛ ገመዴ ሜሶ፣ አምስተኛ ካሳ ግርማ፣ ስድስተኛ በሺ ሞቱማ፣ ሰባተኛ መክብብ ቡልቡላ ሙያቸውን በመጠቀም የማጭበርበር ወንጀል መፈጸማቸው ተገልጿል። ሰባቱ ግለሰቦች በቦረና ዞን ያቤሎ ከተማ ያያ ቀበሌ የሚገኝ አንድ ባንክ ውስጥ ተቀጥረው የሚሰሩ ባለሙያዎች ናቸው። ሰራተኞቹ የተሰጣቸውን እምነትና ኃላፊነት ወደ ጎን በመተው የስራ ኃላፊነትና ሙያ በመጠቀም ለያቤሎ ከተማ ለሚሰራ ትምህርት ቤት ከኦሮሚያ ትምህርት ቢሮ የተመደበና ፕሮጀክቱን በሚያንቀሳቀሰው ኮንትራክተር ስም በየሶስት ወሩ የሚታደስ የዝግ ባንክ አካውንት ውስጥ ያለ 1 ሚሊዮን 93600 ብር የደንበኞች አገልግሎት እና ሽያጭ ክፍል ኦፊሰር በሆነው በሶስተኛ ተከሳሽ ጉቱ ንጋቱ ትዕዛዝ የተዘጋው ሂሳብ አካውንት እንዲንቀሳቀስ አድርገዋል። በሁለተኛ ተከሳሽ አብዲሳ ከበደ አማካኝነት እንዲጽድቅ ተደርጎ ከአንድ ሚሊዮን ብር በላይ ወጪ በማድረግ ወደ ሶስተኛ ተከሳሽ ጉቱ ንጋቱ አካውንት ገቢ መደረጉን የቦረና ዞን ፖሊስ የወንጀል ምርመራ ክፍል መግለጫ አመላክቷል። በተጨማሪም የፕሮጀክቱን ተቀማጭ ሂሳብ በየሶስት ወሩ በሚታደስ ፍቃድ እንዲያንቀሳቅስ ፍቃድ ከተሰጠው ኮንትራክተር የግል አካውንትም አራት መቶ ሺህ ብር ወደ ስድስተኛ ተከሳሽ በሺ ሞቱማ ገቢ እንዲደረግ በሰባተኛ ተከሳሽ መክብ ቡልቡላ ኦዲት ተደርጎ የጸደቀ በማስመሰል ከፍተኛ የሆነ ምዝበራ መከናወኑን ከምርመራና ኦዲት ግኝት ተረጋግጧል። በዚህ መሰረት አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያና አሰራር ደንብ ውጭ ተቀማጭ ገንዘብ እንዲንቀሳቀስ በማድረግ አራተኛ፣ አምስተኛ ስድስተኛና ሰባተኛ ተከሳሾች ደግሞ የተንቀሳቀሰው ሂሳብ ወደ ግል አካውንቶች እንዲገቡ በመፍቀድ በማጽደቅ እና ከመመሪያ ውጭ የተሰራን አሰራር ሪፖርት ባለማድረግ ወንጀል በፖሊስ እና በአቃቤ ሕግ ጉዳያቸው ተጣርቶ በማስረጃ ተረጋግጦ በኦሮሚያ ጠቅላይ ፍርድ ቤት የደቡብ ቅርንጫፍ ተልኳል። ሰባቱ የባንክ ሰራተኞች ላይ በስልጣንና ሙያ በመገልገል የምዝበራ ወንጀል ክስ ተመስርቶባቸዋል። ክሱን ሲከታተል የነበረው የኦሮሚያ ጠቅላይ ፍርድ ቤት ደቡብ ምድብ ችሎት ሰሞኑን በዋለው ችሎት አንደኛ ተከሳሽ በዘጠኝ ዓመት ከስምንት ወር፣ ሁለተኛ ተከሳሽ በስምንት ዓመት ከሁለት ወር እስራት፣ ሶስተኛ ተከሳሽ በስድስት ዓመት ከስምንት ወር እስራት፣ አራተኛ ተከሳሽ በስድስት ዓመት ከአራት ወር እስራት፣ አምስተኛ ተከሳሽ በሶስት ዓመት ከዘጠኝ ወር እስራት፣ ስድስተኛ ተከሳሽ በአንድ ዓመት ከሶስት ወር እስራት፣ ሰባተኛ ተከሳሽ በአንድ ዓመት ከሁለት ወር እስራት እንዲቀጡ የወሰነባቸው ሲሆን ሰባቱም ተከሳሾች በተጨማሪ 3 3ሺ ብር የተወሰነባቸው መሆኑን የምርመራ ክፍሉ ለብስራት የላከው መግለጫ አመላክቷል። በኢትዮጵያ የአጥንት ሕክምና አገልግሎት በመጀመሪያ ደረጃ የጤና ተቋማት አለመገኘቱ ብዙዎቹ ታካሚዎች ባህላዊውን ሕክምና እንዲመርጡ እያደረጋቸው ነው ተባለ። አንዳንድ በዘርፉ በቂ ልምድና እውቀት በሌላቸው ባህላዊ ሐኪሞች የሚታከሙ ሰዎች የጎንዮሽ ጉዳት ደርሶባቸው ተመልሰው ወደ ዘመናዊ ሕክምና እየመጡ ነውም ተብሏል። በዚሁ ላይ የኢትዮጵያ አጥንት ሕክምና ሐኪሞች ማህበር ያደረገውን ሀገራዊ ጥናት ውጤት ይፋ አድርጓል። ጥናቱ ቦን ሴቲንግ አሶሽትድ ዲዚቢሊቲ ወይም ቦሳድ በሚል ፕሮጀክት ስር የተከወነ መሆኑ ተነግሯል። ትክክለኛ ባልሆነ ባህላዊ የአጥንት ህክምና ምክንያት የሚደርስ ጉዳት በተለይም ከህጻናት ጋር በተያያዘ የአጥንት ህክምና ላይ ትኩረት አድርጎ እየተሰራ ነው ተብሏል። አብዛኞቹ ስብራትና ሌሎች የአጥንት ጉዳቶች የሚገጥማቸው ሰዎች ቀዳሚ ምርጫ የሚያደርጉት ባህላዊ የአጥንት ህክምና ነው ተብሏል። ይህም የአጥንት ህክምና በኢትዮጵያ በዘመናዊ ተቋማት ላይ ያን ያህል አለመስፋፋቱ የባለሙያዎቹም ቁጥር ዝቅተኛ በመሆኑ ከሁሉም በላይ ግን ማህበረሰቡ ለባህላዊ ህክምና እምነት ስላለው የመጣ ነው የሚሉት የኢትዮጵያ የአጥንት ህክምና ሐኪሞች ማህበር ፕሬዚዳንትና የአጥንት ቀዶ ህክምና ስፔሻሊስት ዶክተር ኤፍሬም ገብረሃና ናቸው። የባህላዊ ህክምና ረጅም ዘመን አብሮ የነበረ ማህበረሰብ ውስጥ ያለ በቀላሉ ሊገኝ በገንዘብም ደረጃ ደግሞ በጣም አነስተኛ ደረጃ የሚገኝ ከመሆኑ ጋር ተያይዞና ማህበረሰብ ውስጥ እዛው ባሉበት መገኘቱ ተመራጭ አድርጎታል ብለዋል። በተለይ የህክምና ውስንነት አለ። አንድም፣ የባለሙያ ቁጥር አነስተኛ ነው። ሁለት፣ አገልግሎቱን የሚሰጡ የጤና ተቋማት በቂ አለመሆናቸው፣ እንደዚሁም በገንዘብም ተመጣጣኝ በሚባል ደረጃ የሚሰጥ አይደለም። ህክምናው ውድ የሚባሉ ቴክኖሎጂዎችን እና መሳሪያዎችን ከሚጠቀሙ ውስጥ ነው ብለዋል። በብዙዎቹ የመንግስት የህክምና ተቋማት ላይ የአጥንት ህክምና በበቂ ሁኔታ አለመሰጠቱ፣ የህክምና ግብዓት አለመሟላቱ ሰዎች ባህላዊውን የአጥንት ህክምና እንዲመርጡ አድርጎታል። የሚሉት ዶክተር ኤፍሬም ከባህላዊ ሐኪሞችም ጋር በጋራ ለመስራት እየሞከርን ነው ሲሉ ነግረውናል። ከባለሙያ ጋር ተያይዞ አሁንም ባለው ሁኔታ ዘመናዊ የአጥንት ሐኪሞች ቁጥር አነስተኛ ከመሆኑ ጋር ተያይዞ አንድ ዘመናዊ የአጥንት ሐኪም ለሶስት መቶ ሺህ የኢትዮጵያ ህዝብ ነው የሚዳረሰው ብለዋል ዶክተር ኤፍሬም። እስከ ሰባ በመቶ የሚሆነው ኢትዮጵያዊ አደጋ ከደረሰበት በኋላ ባህላዊ ሕክምናን ከሞከረ በኋላ ወደ ዘመናዊው የሚመጣ መሆኑን በጥናቱ ለይተናል የሚሉት ደግሞ የጥናት ቡድኑን ከመሰረቱት አንዱ የሆኑትና በሐዋሳ ዩኒቨርሲቲ የጤና ሳይንስ ኮሌጅ የአጥንትና መገጣጠሚያ ሕክምና ስፔሻሊስት ዶክተር መንግስቱ ገብረ ዮሐንስ ናቸው። በጥናቱ ላይ ከተለዩ ጉዳዮች አንዱ በተለይ 76 በመቶ የሚሆኑ ህጻናት በትምህርት ቤቶች ላይ በኢትዮጵያ የአጥንት ጉዳት እንደሚገጥማቸው ያሰባሰብናቸው መረጃዎች ያሳያሉ የሚሉት ዶክተር መንግስቱ በትምህርት ቤቶች ላይ የመጀመሪያ ደረጃ ሕክምና ማስፋፋት ላይ መስራት አለበት። ወላጆችም ልጆች ሲጎዱ ቀድመው ወደ ዘመናዊው የአጥንት ሕክምና ቢያመጧቸው የተሻለ ውጤት ይኖረዋል ብለዋል። በኢትዮጵያ ከአጥንት ሕክምና ጋር ያለውን ክፍተት ለመለየት የተካሄደው ጥናት አዲስ አበባን ጨምሮ በአስር ሌሎች ክልሎች ላይ መደረጉ የተነገረ ሲሆን ባህላዊ ወጌሻዎችን፣ ታካሚዎችን፣ የአጥንት ቀዶ ህክምና ባለሙያዎችና ከ ሶስት ሺህ በላይ ሰዎች እንደተሳተፉበት ሰምተናል ሲል ሸገር ዘግቧል።